ሰላም ሰላም፣ እንዴት ናችሁ? ደና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ በጥዋት መጣሁኝ። በጥዋት ነው እንደሚባለው ግን ረፍዷል፣ ረፍዷል። ስንት ሰዓት ነው እኮ ነው? ኦኬ፣ እንዴት ናችሁ? ስሙኝማ ዛሬ ትናንት ነው በቀደም ደቡብ ክልል ላይ ልጁን የደፈረበት አባት ማለት ነው የወንዱን ብልት የቆረጠ አያችሁት። በስመ አብ እንዴት ደስ እንዳለኝ እንዳለ የወንዶችን ነበረ እንደ ሙጃ እየጋጠጡ መጣል። እናሴት ሙት፣ እንዴት ደስ እንዳለኝ ያለ በስመ አብ ወወልድ ወመንፈስ ቅዱስ። አሁን እሱን ደግሞ ሊያስሩት ነው ሊያስሩት ነው። ታሰር የምትለኝ እና የእውነት እኔ በቃ ይሁን። በጣም ጀግና አባት ነው። በጣም ጀግና አባት። አንዳንድ አባቶች አሉ እንዲ አላቅሽም አላቅላትም ብለው ተፋተው ወይ ደግሞ ልጆቻቸውን ትተው ከሄዱ በኋላ አባት እንደሌላቸው እያወቁ ስለሚያውቁ የሚደፈሩ ስንት ሕፃናት አሉ። አሁን በባለፈው ተደፍራ ሞቶቹ አስታውሳችሁ፣ አዳነች አገቢ ቤተሰታ ምናምን መፋታቸውን ያዛጋቻቸው ሰዎች ማለት ነው። ትግሬና ማራ አወቃችኋቸው። አሁን እነሱ አባትየው ስለተፋቱ ነው። ባይፋታ የጥብቃት ነበር። ይሄ ጀዝባ ማለት ነው። የምር ነው ምላችሁ ነው። የዚህ የአባት ሁኔታ ግን እኔ እንዴት እንዳስደሰተኝ አላውቅም። ሚስኪን ሲያሳዝን፣ ደሞኮ ጠውለጌ እኮ ነው። አሁን የሱ ልጅ እንደ ይደፍራል። ደግ አደረገው፣ እንኳንም ግጥጥ ንጥጥ አደረ። ደሞኮ በጌታ ስንብታዩት ማለት በቃ ይሄ ይሄ ከነ መፈጠሩ አላለ። ይሄ ፍሬውን ሁሉ ነው እኮ ግጥጥ አድርጎ ማለት ነው። ሙልጭ አርጉ እንትን ያለው እናቴ፣ እንዴት ደስ እንደሚል። የት አባቱ ከዚህ በኋላ እንኳን ህፃን አይደለም የእሱን እኩያ ራሱ አጎቶ ለመኖር እራሱ አይኖርም። ያሰውይ ሞት ይሆናል እኮ ግን አይሞትም። እንደ እሱን እንኳን ተቆርጦ አይደለም እንትን ከተባሉ ራሱ ይሞታሉ ይባላል። እንደ እንደዚህ ከተመቱ ራሱ የሆነ ስትጣሉ ምናምን በሏቸው የሚባል፣ አሁን እንትናቸውን ነው አይደለ? የወንድ ብልታቸው ማራቢያቸው፣ እንደው እግዚአብሔር። እኔማ እንደዚህ የምታስበው ወንዶች ገና እንደዚህ የሆነ የሴትን ብልት ስታዩ ቄጥማ ያድርገው ብቃችሁ እውነት ይህን በቃ በሴት በህፃናት በተለይ የምትጨክሙ ሰዎች እንዲሁ ለመሽንያ እንጂ ለምንም አይሆናችሁ፣ ለምንም አይጥራፋችሁ። እና በጣም ደስ ብሎኛል እውነት ለምናገር ግን፣ ምን ዋጋ አለው? የኛ ሀገር መንግስት እንግዲህ ህግ የሌለበት አሁን ለምን እንደዚህ አደረግህ፣ የተደፈረችውን አያስታውሱም። ለምን ቆረጥክ ተብሎ ያው እስር ቤት ነው። መታሰር የለበትም የእውነቴን ነው። መታሰር የለበትም እና በጣም ነው። በእኔ በኩል ያው ሰውየው ባይታሰብ ደስ ይለኛል። ደግሞ ይፈታል፣ ይፈታል። ምክንያቱም እስር ቤቱ ሰው አጭን አንቆስ ስለሆነ ይፈታል። ግን በጣም ነው ደስ ያለኝ። ሁሉም ሰው እንደዚህ በቃ ፍትህን እራሱ ማግኘት ካልቻለ ሰው በጣም ተቸግሯል። ምክንያቱም ሰው ገደሉ፣ ሰው ደፈሩ፣ ሰው ምናሉ፣ የፈለጉትን ነገር አድርገው በነፃነት የሚኖሩበት ሀገር ሆናለች ኢትዮጵያና የሆነ ነገር ሲፈጠር ጀግና እንደዚህ አይነት ቆራጥ አባት ሲኖር የእውነት ነው ብላችሁ እኔ እንዲህ በቃ ማለት ከልጅ በላይ ምንም ነገር የለም እኮ ስንት አመት፣ ስንት ጊዜ በቃ እሷን በማየት ስንት ተስፋዬ የነበረውን ሰው ልጁ ተደፍሮባት ማየት በጣም ነው የሚከብደው። እና የእውነት እኔ በጣም ያዘንኩት ግን ስለቆረጠው በጣም ደስ ብሎኛል። ወንዶች እንደው ከእኩያችሁ ውጭ ካሰባችሁ ከዛ ውጭ ደግሞ ማለት አሮጌት ምናም እንዳፈለጋችሁ፣ ግን ሕፃናትን የምታስቡ መድፈርን የምታስቡ ልጅ ወልዳችሁ ልጅ የኔ ናት የኔ አይደለችም ምናምን ብላችሁ የምትክዱ በሙሉ ማለት ነው እቃችሁ ለመሽኒያ፣ ብቻ እንጂ ለመራቢያ በፍጹም አይሆናችሁ። አሜን በሉ። የሆነ ሴት ነው እንዴት እንደምታቃጥሉ ጭራሽ። መድፈር እንደ ውለዱ ችግር የለውም ግን የምትዳፍሩ ሰዎች ግን ማለት ነው እንደው ልክ ሴት ጭን ስትደርሱ፣ ማለት ነው ልውሱስ ብሎ ይሙትላችሁ። በቃ ሌላ ምንም አለ? አዎ እያማራችሁ ቅሩ፣ እያማራችሁ ቅሩ። እንዴ ህፃን ህፃናት፣ እግዚአብሔር በስመ አብ ወልድ። እንዲ ድፍረታችሁ፣ እንዲ ድፍረታችሁ፣ እንዲ ድፍረታችሁ እንዴት ምን አርኩ ነው የሚሉት? እንዴ እግዚአብሔር ነው ብላችሁ የህፃን የህፃን እኮ ብልት ማለት በቃ ከአይን የጠበበ እኮ፣ በጣም ጠባብ እኮ እንደውለድ፣ እንዴት ነው እንዴት እንዴት እንዴት ቢያሰቡት ነው። በኢየሱስ ስም በኢየሱስ ማለት ምን አይነት ደስታ ሊኖረው አሁን ህፃን ማሰቃየት እንኳን ጻድ አይደለም፣ እግዚአብሔር ነው የምላችሁ። ወጣት ራሱ ግዴታ ከሆነ ራሱ እኮ ማለት በሽታ ነው። የሚተርፈን ምንም አያደርግልን ራሳችን ካልፈቀድን እኛ ወደን እስካልሆነ ድረስ የእውነት ነው የምላችሁ። እና ሳስበው በጣም ነው የሚዘገነ ነው በጣም እንኳን በህፃን አቅም አይደለም ትልቅ ሆናችሁ ራሱ ማለት ነው፣ ሳትፈልጉ ዘሎ ጉብ የሚል አይነት ወንድ እናንተ በሽታ ነው የሚሆናችሁ ነው እናንተ ውስጥ ስሜት ክልል በቃ ማለት እኔ እንጃ ምን እንደመቱ አላውቅም። እንደዚህ ሰራ ብልግና ሊሆን ይችላል። አራ ይሆን ምን አዳሜ እዛው አይደለም ስትዳር የምታድር ያው እኛ እዚህ ያለ ነው እና እንትን አንልም። ግን ማንኛውም ሴት እድሜው ከደረሰ በኋላ እንደዚህ የሚያደርገው ነገር ነው። ግን ሳትፈልጉ በጣም የሚያስጠላ የእውነት የእውነት በቃ መፈጠራችሁን እራሱ ያስጠላችኋል። እና ህፃናቶች ደግሞ በዚህ ልክ ሲደረጉ በጣም የሚያሳዝ ነው። እና ምንም ይሁን ምንም በጣም ኢትዮጵያ ውስጥ ተበላሽቷል። እውነት በተለይ ህፃን ትተን ስንመጣ ምናምን በሃይራዎችን የሚመጣው ምንድን እሱ ነው። ምክንያቱም ህግ ያለበት ሀገር ቢሆን ኖሮ እንደዚህ አይደረግም። ከተደረጉ በኋላ ምን ዋጋ አለ? እውነት እኔ ይጨንቀኛል። እውነት በቃ ጥብ ጭንቅ እንዶ እኔም አለቅም። እንደዚህ ሀገር ራሱ ሁለትም ክፍል ከሆነ አንድ ሺህ እየከፈሉ ልጅ አምጥተው ቢይዙ ደስ ይለኛል። ከዛ የተወሰነ ነገር ሰራችሁ ለትምህርት ቤቱ እንድርሳለን። ተመልሰን ሄደን ይዛት ነበረ። እኔ አላውቅም። ወይኔ በእርግጥ ደህና ናት እግዚአብሔር ይመስገን። ግን በቃ የሴት ልጅ እና ስትሆኑ በጣም ነው የሚከብደው። እንደዚህ አይነት ነገር እየሰማችሁ እንዴት እንደምትተኙ ራሱ በቃ ጭንቀቱ ምኖ ምኖ፣ እንዲ ወደ ሀገር ቤት ይሻላል መሰለኝ እውነት ኧረ በስመ አብ በቃ ይሆናል አይደለም ማሰብ እኔ በሆነስ በህፃነቴ እንደዚህ ብላችሁ ማሰብ ነው እና በጣም በጣም ከባድ ነው እና አባትዬው እንደዛ ስላላገር በጣም ደስ ብሎኝ ነው እንደዚህ አይነት በቀን ደስ ይላል በቃ እንኳንም ግጠጥ አድርጎ ጣለው በቃ እግዚአብሔርን እኔ እንደዚህ አድርጎት ይዞ ሲሄድ ማለት ነው የፍየር ቆለጥ ነው የሚመስለው ሲያስጠሉ ደግሞ እግዚአብሔርን ቦታውን ለቆትማ ጭራሽ በቃ እንዴት እንደሚያስጠላ፣ የታባቱ መንገድ ለመንገድ እንደዚህ ይዞት ማለት ነው አሲይዘውት። አሁን እኮ መቅጣታቸው ነው በእነሱ ቤት። ይሄ መቀጣት ሳይሆን ጀግንነት ነበረ እያሳየ ይመስለኝ ማለት ነው። ደግሞ ለእኔ ጀግና ነው። ብዙ ሰው ተቀብሎታል፣ በጣም ብዙ ሰው። አዎ ያው የተቆረጠበት እና እንግዲህ የመንግስት አካልን የሚሉት ይሆናሉ። እንግዲህ ተፍ ተፍ የሚሉት እሱን እንትን ለማለት እንጂ ሌላ የእውነት ትክክል ነው ያደረገው እና በጣም ደስ ብሎኛል። እንደዚህ ህግ ከሌለ እንደዚህ ሰዎችን እንደዚህ መበቀል ደስ ይላል። እና ይህን እላችሁ ፈልጌ ነው በጣም ደስ ስላለኝ ነው። እና በቃ የእውነት ነው ብላችሁ ህጻናቶች በቃ በነፃነት እያደጉ አይደለም። በጣም እየከበዳቸው ነው። የእውነት ነው። በቃ አንድ ህፃን ሲደፈር እኮ ለዛ ሰው ሞት ወይም ደግሞ ይቆረጥ ተብሎ ህግ ቢወጣ ከዛ በኋላ ምንም ነገር አይሆንም። ምናለ የሳውዲ መንግስት አንዳንዴ ህጉ እዛ በሄድልን ኢትዮጵያ ወይኔ፣ በስም የዚህ ሀገር መንግስትማ እዛ በሄድ ኖሮ ህጉ ማለት ነው ደስ ነው የሚለው ግን፣ ምንዋ ካለው ምንዋ ካለው እና ብቻ። ግን እንደዚህ አይነት ፍትህ ሲገኝ በጣም ደስ ይላል። ማንም ሰው ቁም ማየት የለበትም። ለምን ሴት አትሆንም? የእውነቴን ነው የምላችሁ። እንደዚህ አይነት ነገር ሲፈጠርባችሁ ወደ መንግስት፣ ወደ ህግ ይሄ ክስ ምናምን አትመስርቱ። ምንም አያረግም። ጭንቅላቱን ብሎ ወይም ደግሞ ልክ እንደዚህ ግጠጥ አድርጎ ወሸላውን መጣል። ይሄ መቼም ወሸላ ነው እንጂ ደና ነገር ቢሆን እኮ ከህፃናት ጋር አይልፈሰፈስም። አፈር ይብላና፣ ኧረ የዚህስ ያስጠላል። ደሞ እኮ በሉ እንግዲህ ናቴ ርብስ ማምሮ ድብስ ቅዱስ የእውነት ግን በጣም ደስ ያለ ደጋ ነገር እንኳንም ቆረጠው፣ አንገቱንም መቆረጥ ነበር። እንደዚህ አይነት ምችል እረ አይባልም የሚል ሰው እኮ አይጠፋም። እንደዛ ከሆነ ነግሬያቸዋለ። የእውነት ነው የምላችሁ፣ እርግማን ጥሩ አይደለም። እናገራችኋለ። ግን እንኳንም ቆረጠው፣ እንኳንም ቆረጠው። የሁል ጊዜ ተስፋ የታባሱ ለምን አባቱ ሊሸና ነው? እንኳን ሊያደርግ አይደለም፣ ሴትን ማለት ነው። ለምን ሊሸና ነው ግን ያሳይ እንዲህ ነው እንጂ ፍርድ መፍረድ እና እንጂ፣ አንድ ቀን ማያድርም እኮ ሰው ገደሉ፣ ሰው ምን አሉ፣ ምን አሉ ይፈታሉ፣ ምን ያርጉ ጠገቡ? እንጂ ህግ ማጣት ለካ እንደዚህ ሰው እንደፈለገ እንዲሆን ነው የሚያደርገው። በጣም ደስ ብሎኛል። ደስ ያላችሁ ላይክ አርጎ ኮሜንት አርጎ ና አበርታቱኝ እስኪ እንደዚህ አይነት